እንደት እንዴት ነው የምታጋባቸው? ሀይር ኢንሻላ፣ ቢስሚላ፣ አልሐምዱላ፣ ሰላት፣ ሰላም፣ ሰለም። የኛ ሀላልሆም ኢስላማዊ ድርጅት ድርጅታችን ከእስልምና ጉዳዮች ጠቅላይ ምክር ቤት ፍቃዱን አግኝቶ እንዲሁም በፍቃድ ነው እየሰራን ያለ ነው። ድርጅታችን መቶ ሺ ብር ጠይቆሻል። መቶ ሺ ብር አላህ ስብሐነሁ ወተዓላ ባላልሆም። እንግዲህ ተዘውጀናል። ሀጂ አወል፣ እኔ አንድ ጥያቄ ልጠይቆት፣ እርሶ በዚህ በሀላል ሆም ካገቡ በኋላ ምን ያህል ጊዜ ቆዩ ከባለቤቶ ጋር? ሁለት ወር ቢሆን ነው። ሁለት ወር ቢሆን ነው። ለምን የተፈለገ ነገር ነበረ? በቃ አለቀ። በኦንላይን የተጠለበ ትዳር እድሜ የለውም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምንቆያችሁ ከእኔ ጋር ሁሌ ሰላም ነው አልሐምዱሊላህ። ሰሞኑን እንግዲህ እንደሚታወቀው ዘውጁና የሚለው ፕሮግራም ከመጣ በኋላ ኦንላይን እህት ወንድሞቻችን ትዳር እንፈልጋለን ብለው ሶሻል ሚዲያ ላይ እየወጡ ባል እየጠለቡ ነው የሚገኙት። ወንድም ደግሞ ሴት እየጠለበ ነው የሚገኘው። ትዳር ጠለባት ተጀምሮ ነበርና ይከለከል እኔም ብዙ ቪዲዮዎችን ሰርቼ ተቃውሞ አድርጊያለሁ። ይሄ ነገር ለእህቶቼ አይጠቅምም። በተለይ ደግሞ እህቶቼ አረባ ጋር ያላችሁ እህቶቼ፣ ለማታቁት ሰው ኒካ ስራችሁ ጉድ እንዳትሆኑ ብዬ በቃ ብዙ ብቻ ቪዲዮ ነው ያያችሁ ሰዎች ትረዱኛላችሁ። አሁን ላይ ደግሞ ጭራሽ ከኢትዮጵያ እስልምና ጉዳይ ጠቅላይ ሚኒስተር እውቅና ተሰጥቶን ቢሮ ከፍተን እኛ ምንም ነገር ሳንፈልግ ሰዎችን የማጣመር ስራ እንሰራለን በእስላማዊ አደብ ብሎ አንድ ሀላል ሆ የሚባል እንደ ድርጅት ነገር ሆኖ እንሰራለን ብሎ ነበረ። የእሱን ውሸቱን ነው ላቸው የመጣሁት ማለት ነው ለሁሱ እንዴት እንደዚህ እንደዚህ አድርጌ ከእስላማዊ ከኢትዮጵያ እስላማዊ ጉዳዮች ጠቅላይ ምክር ቤት እውቅና ተሰጥቶኝ ቢሮ ከፍቼ ከእህቶቼ ከማጋባት ውጭ ምንም ነገር አልሰራም፣ ና እንዴት ይታያል የሚል ፈትዋ ነበር የጠየቀው የእሱን አስገብቼላችኋለሁ። ግን እህቶቼን ወይም ወንድሞቼን ሳያጋባ ባህላ ቀላቀል አድርጌ እነሱ ሳያወሩ እነሱ ውስጥ ምንም ነገር ሳይገናኙ እኛ ጨርሰን ወደ ትዳር እናስገባቸዋለን ከቤተሰብ ነው ያለው። ወላሂ ለአዚም ውሸቱን ነው ከራሱ አንደበት አሰማችኋለሁ። መጀመሪያ ግን ለሁሱ የጠየቀውን ጥያቄ ላሰማችሁና ከራሱ አንደበት ደግሞ እንዴት እንደሚያደርግ አሳያቸዋለሁ። ቪዲዮን ተከታትለን እንመለስ። እንዴት ነው የምታገባቸው? ይ እንሻ አላህ ብስሚላ አልሐምዱላ አሰላቱ ሰላላም። ያው የኛ ካላልሆም ኢስላማዊ ድርጅት ድርጅታችን ከስምና ጉዳዮች ጠቅላይ ምክር ቤት ፍቃዱን አግኝቶ እንዲሁም በፍቃድ ነው እየሰራን ያለነው። ድርጅታችን ኦፊስ አለን፣ ቤተል መድና ሃንፃ አራተኛ ፎቅ ይገኛል። ያው እኛ የምናጋባው በቲክቶክ ፕላትፎርም መስፈርታቸውን እንቀበላለን። ያንም መስፈርት ተቀብለን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 ይጋዙልኝ ያ ሀባይቢ ሸሙልጭ የሆነ ኡስታዝ ስልክ አይቀየሩም፣ በውስጥ አያወሩም አለ። በቲክቶክ ላይ ፎሎ ተደራረጉ ና በውስጥ ጨርሱ፣ ካልሆነ ደግሞ ተመልሰሽ ነይ የሚል አንድ እህታችንን ቪዲዮ ተመልክታችሁ። ያው እናንተ ፍራ በውስጥ አውሩ እንሻላ፣ ሌላ ሰው እየጠበቀ ስለሆነ ፎሎ አድርጋስ ና። አይ አይ ሰው እየጠበቀ ነው፣ በውስጥ አውሩና ካልተሳካ መልሰሽ መምጣት ትችያለሽ። እንግዲህ በውስጥ አያወሩም ያለው ሰውዬ ይሄ ነው። እኔ ከተሳሳትኩኝ እንደገና ድጋሚ ሌላ ቪዲዮ ላሳያችሁ። ማውራት የምችለው በዚህ ነው ወይስ በኢንቦክስ ነው ማውራት ለምደን? ተስማማችሁ፣ እዚህ ጋ ተስማማችሁ፣ ኢንቦክስ ላይ ታወራላችሁ እንመለክታቸዋለ። እንግዲህ እዚ ጋ ኤምቦክስ ላይ እዚ ቲክቶክ ላይ ከተስማማችሁ ኤምቦክስ ላይ ታወራላችሁ፣ ከዛ ትጨርሳላችሁ ነው ያለው። ነገር ግን ለሁሱ ደግሞ ሲለው የነበረው በስልክ ወይም ደግሞ በውስጥ እነሱ ምንም አይገናኙም፣ ቤተሰቦቻቸው ጋር ሂደው ቤተሰብ ተጠይቆ ቤተሰብን እስኪ ያስር ድረስ እነሱ ምንም አይገናኙም ብሎ ነበረ። ለሁሱ ሲናገረው የነበረው ግን ደግሞ ለነሱ ለእነሱ ምንድን ነው የሚላቸው? እዚህ ከተስማማችሁ እናንተ በውስጥ ትጨርሳላችሁ ብሎ ሲያወራ ነበር ለማንኛውም እስቲ ከውሱ ጋር የነበረውን ቆይታ አሁንም ተከታትለን እንመለስ ስልክ መቀየር የሚባል ነገር የለም ይስማማሉ የሚኮኑ ከሆነ መታየት ይቻላል እዛው ይታያሉ እኛ ባለንበት ስልክ መቀየር የለም ላስ ከተስማሙ ወደ ቤተሰብ ነው የሚሄደው እሱ ማነው አንተ ከየት ነው የመጣው አንተ ማነህ አንቺ ማነሽ የሚለውን የማጣራት ስራ አለን ድርጅት ነው እኛ ሀላልሆም ኢስላማዊ ድርጅት የሌላው ቲክቶክ ላይ የሚሰራውን አላሁ አለም አላቅም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 የሚባል ነገር አለ። እና ስልክ እኛ እናቀያይርም፣ ድርጅታችን አጣርተን እሱ ማን ነው አንቺ ማነሽ ካለ በኋላ በቤተሰብ እንዲያልቅ ነው የምናደርገው እንጂ ስልክ መቃየር የለም። እኛ ድርጅት ላይ ይህ ሀላልሆም እንደዛ አድርገን ነው የምንሰራው። ጨረስ ከሄና አካሄዳችሁ። ባለፈው ልጆች ሲጠይቁ ሰምታችኋል። ምን ያደርጋሉ? ሁለት ሴቶች፣ ወንድና ሴት ይገባል ከዚያ መስፈርቱን ትናገራለች፣ መስፈርቱን ይናገራል። ከተስማሙ ከዚያ ስልካቸውን ያለዋውጧቸዋል። እኔ እንደተጠየቅኩ እመልስላቸዋለሁ። እዚህ ቦታ ላይ የሚካሄደውን ምን እንደምትሰሩ አላውቅም። እነዚህን ልጆች ቀጥታ ዘው ማገናኘት ለብቻቸው ተደዋውለው የራሳቸውን ሌላ ነገር ውስጥ እንዲገቡ ያደርጋቸዋል። መፍሰዳው በጣም ከባድ ነው። ሲቀጥል ኒካህ የሚታሰረው በቤተሰብ ነው ብዬ ሳያስረዳ ነበር ምናልባት ቪዲዮን ሰልታችሁ እሱ ደግሞ የሚለው ምንድን ነው እኛ ለብቻቸው እንዲገናኙ አናደርግም በስልክ እያለ ነው ቸው አለ አይደለ አንደኛ እሱ ነው እንዲገናኙ መደረጉ ትልቁ ጥፋት እሱ ነው ሁለተኛ ኒካህ እንዲታሰር የምናደርገው በቤተሰብ ነው እያለ ነው ቸው አለ አይደለ ስለዚህ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 የእርሷ ወላጅ ቀርቦ ልጅቱን ከዳረ በወል እየታሰረ፣ በሁለት ሻሂዶች በባህር ር ይሄ ትክክለኛ ኒካህ ይሆናል። ልጅ ኮሜንት ላይ ዋሽታሉ፣ ፈትና እያሉ ነው። እኔ አላህ አያለም። እኔ ከእናንተ በምሰማው ነው፣ እኔ እዚህ ቦታ ላይ የምነግራችሁ እሱ ቅድም እኔ ቪዲዮ አስገብቼ የነበረ መጀመሪያ ላይ አይታችኋል። ሰውየው ቅርጥፍ አድርጎ እየዋሸ ነው። ኮሚቴሮቹ ልክ ናቸው። ለማስረጃ ያክል ደግሜ ይህን ቪዲዮ ላሰማችሁ። ማውራት የምችለው በዚህ ነው ወይስ በኢንቦክስ ነው ማውራት? ለምዘን ተስማማችሁ፣ እዚህ ጋ ተስማማችሁ፣ ኢንቦክስ ላይ ተዋራላችሁ። ሁለቱን መስዳው አንስቼ ነው ባለፈው ነው። ይሄ ነገር መሆን የለበት። ይመልክቱ። አንደኛ ምንድን ነው እሱ ሰው ካለ ሰው ካለ ኢትዮጵያ ላይ ሰው ካለ ኢትዮጵያ ላይ ሰው ካለ ኦፊሳችን መጥቶ ማጣራት ይችላል። እኛ ሼህ መሐመድ ዘይን ዘህረዲን፣ ሼህ መሐመድ ፈረጅ ባሉበት በተገኙበት የመክፈቻ ፕሮግራም ነበረን። እሱም መክፈቻ ፕሮግራም እነሱ ባሉበት እነሱ ናቸው የከፈቱት፣ ትልልቅ አሊሞች፣ ትልልቅ ሀውልላ ቁወት ላብላ። እንግዲህ እንደሰማችሁት ነው፣ በእስላም ስም የሚነግዱ ብዙ ሰዎች አሉ። ኡስታዝ መስለው ግን ሸሙልጭ የሆኑ ኡስታዞች አሉ። ልትጠነቀቁ ያክል ነው። ሁሱን ደግሞ ድብን አርጎ እየዋሸው ነው። በጣም በጣም ከባድ ስራ ነው የሚሰሩት። የሚገርማችሁ ነገር ደግሞ ይሄ በዚህ ብቻ አላበቃም ስራቸው። ከዚህ ከምናጋባቸው ሰዎች ምንም ነገር አንፈልግም፣ ራሳችን ችለን ቢሮ ከፍተን ምን ነው እያጋባን ያለ ነው? ወደ ሀላል ሆን ብለን ድርጅታችንንም ሀላል እያደረግን እያለ ነው ብለዋል። ወላሂ ውሸታቸውን ነው። የሚገርማቸው ነገር ደግሞ ልክ እነሱ ሁለት ሰዎችን ሲያገናኙ መቶ ሺህ ብር ይጠይቃሉ። ለማስረጃ ያክል ይሄን ቪዲዮ ተከታተሉት። መቶ ሺህ ብር አሁን አሁን ከባዱ ላይ ነገር ላይ ደረስን። አውዙ ቢላህ መቶ ሺህ ብር ጠይቆሻል። መቶ ሺ ብር፣ እኔንም ይሄው አልዋሽም። ሄቨንም የምታቃት ልጅ ለሷም ተጠይቃለሽ ለኔም ተጠይቅ ያለው መቶ ሺ ብር ማለት ነው። ሄቨን ሄቨን አለች ያው ጉዳዩን ስለማታውቅ ቪዲዮ ላይ ምንድን ነው ያሉት? እኛ ሰውን ስንድር አንድ ሳንቲም አንወስድም ነው ያሉት አይደለ? ለምን ነው ያለው መቶ ሺ ብር ነው የጠየቁት። ለእኔንም ለብዙ ሰው ለብዙ ሰው ጠይቋሉ። አረብ ሀገር ላሉ ሴቶች በሙሉ ጠይቋል፣ ለብዙ ሰው ማለት ነው ብር የተጠየቃችሁ ሁላችሁም እህቶች ኑ ዛሬ ኑ ዛሬ። ተጠይቀናል እኛም ተጠይቀናል ምትሉ በዚህ ጉዳይ ላይ ኑና ማረጃ ካላችሁ ሰጡኝ። ይሄ ነገር መቆም አለበት። ሀዩ ነይና ለአላህ ብለሽ መስክሪ። ሄቨን ጊቢና ማለት ነው እኔ ነው መሸሽ እንግዲህ እህቶቼ፣ ጭራሽ ጭራሽ ጭራሽ እኔ በሚዲያ ወታችሁ ባል ማፈላለጋችሁ እያበዛጨኝ እያለ ጭራሽ ለካምፓኒ መቶ ሽብር ትከፍላላችሁ ባል ለማፈላለግ። ተው እንጂ እህቶቼ፣ የምር ሀቂቃ ተው። አሁን ግን የምር እየተናደድኩ ነው፣ ወላሂ ለአዚም በጣም እየተናደድኩ ነው። ሻሙ ልጭ የሆኑ ኡስታዞች ሲያናደዱኝ፣ እናንተ ደግሞ ጭራሽ እያቃጠላችሁኝ ነው። እና እባካችሁ እህቶቼ ሀቂቃ አህትራም ይኖራችሁ እንዴ ለእናንተ እኮ ውድ ናችሁ ሞ እናንተ መቶ ሽብር ከፍላችሁ ባል አፈላልጋችሁ ጠልባችሁ፣ ኦንላይን ባል ትጠልባላችሁ። እንኳን የኦንላይን ባል ልብስ ራሱ አይሆንም ወላሂ። ነው ምላችሁ የኦንላይን ልብስ ራሱ አይሆናችሁም፣ እንኳን ባል። የኦንላይን ልብስ አይታችኋል? ካሜራ ላይ እጅግ በጣም የሚያምር ውብ አድርገው ባሽንጉሊት አሳምረው ምናምን በቃ አእምራችሁ ስትጠልቡት፣ እናንተ ስታመጡት ሌላ ነው። እንኳን ልብሱ ልብሱ እንኳን ታማኝ ያልሆነ የኦንላይን ትዳር ታማኝ ጥሩ ይሆናል ብላችሁ ታስባላችሁ። በዛ ላይ ደግሞ እነዚህ ሸሙልጭ የሆኑ ኡስታዞችን ተከትላችሁ ኡስታዝ ናቸው በእስልምና ስለ ይሰራሉ ጥሩ ናቸው ለእኛ አስበው ነው ይሄን ነገር የሚያደርጉት ስትሉ ይህ ሁላችሁ በቁን ደግሞ ይሄንን እያደረጉ ነው ሲጀመር ከእስልምና ይሄ ከኢትዮጵያ ጠቅላይ ሚኒስትር ከኢትዮጵያ እስላሚክ ጠቅላይ ሚኒስትር እውቅና አለን ከነ ሼክ ምናምን ከነ ኡስታዝ ምናምን የሚሉት ነገር ሁሉ ውሸት ነው። እውነት ከሆነ ራሱ እነሱ እንዳትከተሏቸው፣ ወላህ እያበላሿቸው ነው። ለእናንተ ቢጠቅሙ ኖሮ እናንተም በውስጥ አውሮ አይሏቸውም ነበር። ሆሱ ጋር ሲቀጥፍ አይታቸዋል። ከራሱ አንደበት ደግሞ በውስጥ እናንተ ፎሎ ተደረረጉና በውስጥ ጉዳያችሁን ጨርሶ ብሎ ሲያወራ ደግሞ በራሱ አንደበት አይታቸዋል። ስለዚህ እናንተ ላይ እየሸቀሉባችሁ፣ እናንተ ላይ የተጫወቱባችሁ ነው ያለው እና ጥንቃቄ አድርጉ። ሀጂን አይታቸዋል። ሀጂን አጋብተው ምን ብለው ጥሩ አድርገው ከሁለት ወር በኋላ በራሷ ጊዜ እንድትሄድ ነው ያደረጉት። ሀጂ አይታቸዋል። በጣም ደስ ብሏቸው በጣም ተደስተው ነበረ ሲያገቧት፣ ግን ደግሞ ሁለት ወር ባልሞላ ጊዜ ደግሞ መልሰው እንዲፈቷት ጥላ እንድትሄድ አደረጓት ማለት ነው። አሁን ደግሞ ሚዲያ ላይ ወጥቶ ሲያደርጉ፣ እስኪ አሁን ያንን ነገር ሲያወሩ እንዴት አወራ ብለው ደግሞ ሌላ ሌላ ነገር እያወሩ ነው ያለውና ጥንቃቄ አድርጎ እህቶች፣ ለእናንተ ያለው ረስቅ የትም አይሄድም። ለእናንተ የተባለው ነገር የትም አይሄድም። ለእናንተ ጽፎታል አላህ ስብሃነው ተዓላ መጀመሪያ ሲፈጥረን የእኛ ርስቅ የእኛን ሐላል ለእኛ ሁሉንም ነገር አላህ ስብሃነው ተዓላ አስተካክሎ ነው የፈጠረን። ስለዚህ ሞትና ትዳር አይቀርም እና ይመጣል በራሱ ጊዜ እና ሱጁድሽ ላይ ተደፍተሽ አላህን ለምኝ ፈጣሪሽን ለምኝ እንጂ እንደዚህ ሶሻል ሚዲያ መቶ ሺህ ብር እየከፈሉ ባልን አፈላልጎ ማግባት አረናውሮ ነው አይደረግም። በተለይ በኛ ሙስሊሞች ወላሂ ይህ አይጠበቅም። ባል የምትፈልግ ከሆነ ጥሩ ሷሊህ ባል፣ ለልጆችሽ አሪያ የሚሆን ልጆችሽን በስርዓት የሚንከባከብልሽ፣ ለአንቺ ጥሩ ባል የሚሆንልሽ የምታገኘው ሱጁድሽ ላይ ተደፍተሽ ፈጣሪሽን ስትለምኝ ብቻና ብቻ ነው። ሶሻል ሚዲያ አፈላልቀሽ ጥሩ ባል፣ ጥሩ ህይወት እኖራለው ካልሽ ወላሂ ተሳስተሻል። እንኳን አሁን እንደዚህ ሶሻል ሚዲያ ቀርቶ በአካል እንደዚህ በአካባቢ የምናያቸው ሰዎች ራሱ ጥሩ አግብተን ጥሩ ህይወት የማኖሩ በጣም በርካታ ሰዎች አሉ። እና በጣም ጥንቃቄ ያስፈልጋቸዋል። ለእህቶቼ ራሳችሁን ጠብቆ ራሳችሁን አክብሮ ራሳችሁን አታርክሱ ለማለት ነው። ያው የዛሬ ቆይታ ይሄን ይመስል ነበረ ከነ ማስረጃ የመጣሁላችሁ። እናንተ ቢያንስ ይህንን ቪዲዮ አይታችሁ ልብ እንድትገዙ ነው፣ ወደ ራሳችሁ እንድትመለሱ ነው። ይህንን ቪዲዮ አንድ ላይ ሰብስቤ ያመጣሁላችሁ፣ ምክንያቱም ሁሱ ጋር ገብቶ እንዴት ይታያል፣ እኛ በሀላል ነው በሀላል የኢትዮጵያ እስልምና ጉዳዮች እውቅና ሰጥቶን ቢሮ ተከራይተን በድርጅት እየሰራን ያለ ነውና እንዴት ይታያል ብሎ ካሁን ሰው ጋር ስማችን እየጠፋ ነው፣ አንዳንድ እህቶች ስልክ ይለዋወጣሉ ብሎ አውርቷል። እና እኛ ጆሯችንን ለማጥራት ያክል ነው የመጣ ነው ብሎ መጥቶ ሲያወራ ነበር። ግን በራሱ ቤት ደግሞ እህቶችንና ወንድሞችን ለማጣመር ሲሞክር ከተስማሙ በኋላ በውስጥ አውሩ የሚለውን ቪዲዮ አያይዤ ያመጣሁላችሁ፣ እየቀጠፈ ስለሆነ በእስላም ስር ተሸሽጎ እናንተ እህቶችን አደጋ ላይ እየጣለ ስለሆነ ነው ይህንን ቪዲዮ አያይዤ ወደ እናንተ ያመጣሁት ሊጠቅማችኋል። ተጠቀሙበትና ራሳችሁን ከእንደዚህ አይነት ነገር ተቆጥቡ። እንዳልኳችሁ ርስቃችሁን፣ ሐላላችሁን አላህን ብቻና ብቻ ጠይቁት ለማለት ነው። አላህ ሱብሃነሁ ወተዓላ ሰዋሊ የሆነ ትዳር ይስጣችሁ፣ አላህ ያሳርፋችሁ፣ ጥሩ የሆነ ህይወት ይስጠን ለማለት ነው ውዶችዬ። ዱዓ አድርጉ። የሁሉም ነገር መሳሪያ ትልቁ ዱዓ ነው። ና ወደ አላህ ተመልሳችሁ ዱዓ አድርጉ ለማለት ነው። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ ሰላም፣ ሰላሙ አሌይኩም።